ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? እኔ ሀያሉ ሁሉ ለእግዚአብሔር ክብር ምስጋና ያደረሰው። እንግዲህ ከሰሞኑ ለሰርግ ወደ ገጠር ወጣ ብዬ ነበረ ወደ ቤተሰብ

የሰርግ ፕሮግራም ምን እንደሚመስል አሳያችኋለሁኝ። ይሄ የልጁ ቤት አስተካክለን ከጨረስን በኋላ ያው እያሳየዋቸው ነው። ይሄ እነሱ ያሰሩት ፖስተር ነው። እንግዲህ በጣም ደስ የሚል ነበረ። ይሄ ድንኳን ነው። እንግዲህ እንግዳ ብዙ ጊዜ ያው በተለይ በእኛ አካባቢ በሰርግ ጊዜ ድንኳን ይተከላል። የማይተከልበት ቦታ ስላለ ነው። ይሄ ጠላ ቤት ነው እንግዲህ

እና ይሄ እዚህ ጋ ደግሞ ያው ጎመን በስጋ ሊሰራ አይነት ጎመን እየተቀነጠሰ ነው። እዚህ ጋ ደግሞ ወጥ ቤት ነው፣ ወጥ እየተሰራ ነው። ያው እንደ ገጠር ባህል እንግዲህ በጣም ደስ የምለው ሰው ተሰባስቦ ተረዳድቶ ምናምን ነው፣ በኢትዮጵያ ባህል ደስ የምለው። እና እዚህ ጋ ስጋ እየከተፉ ነው። ለምንድን ነው መቀርጭን ምናምን እያለ ነበር። ና አልተስተካከልንም ምናምን ልኛ ና። እዚህ ጋም ያው ስጋ እየተከተፈ ነው። እዚህ ጋም ያው እንዳያችሁት ነው። ና ይህንን ይመስላል።

የሰርጉም ፕሮግራም የማሳያችሁ ይሆናል። እንግዲህ የተከበራችሁ ተመልካቾቻችን እዚህ ጋር የምታዩት ሙሽራ ሊወጣ ሲል የሚያደርጉት የፈረስ ግልቢያ ፕሮግራም ነው። ይሄ የዱሮ የዱሮ ባህል ነው። በነገራችን ላይ በመሀል መኪና አጥቶ ነበረ ማለትም

ፈረስ ቀርቶ ነበረ። ሁሉም በመኪና መግባት ጀምሮ ነበረ። በአሁኑ ሰዓት ደግሞ ወደ ሀገራችን ሰላም ስለሌለ ወይም ደግሞ በተለያዩ ምክንያት መኪና መግባት ስለማይችል ሰ

መኪና ቀርቶ ወደ ፈረስ ተመልሷል ማለት ነው። ግማሹ በፈረስ ግማሹ በጋሪ እኔ ግን በስነ ስርዓት የሚቀርጸኝ ሰው ስላልነበረ ነው፣ ሰው ለምኝ ነው እና ያ ነው እንጂ የጋሪም ፕሮግራም አለ፣ ብዙ ነገር አለ። ይህንን ይመስላል። ጭፈራችንም ይቀጥላል። አብራችን ቆዩ። ለማትሰሙትም ለምትሰሙትም እንግዲህ ባህሉን ለማያት

ተመልካቾቻችን እዚህ ጋር የምትመለከቱት የልጁ እህቶች እያሉ አጃቢዎች ሙሽሪቷን ያመጡ ሰዎች ይዘፍናሉ። ሙሽራና ሙሽሪት ሌላ ቤት ይገባሉ እስከ ሚዜዎቻቸው። ሌሎች አጃቢዎች ደግሞ አንድ ቤት ይሆኑና

ይጣራሉ በዘፈን እኛም ደግሞ እንደምታዩት ጭኮ የሚባልና አረቄ ይዘን እንመጣለን ማለት ነው ሁላችንም በነገራችን ላይ ህስማሞች ነን የልጁ እህቶች በሙሉ በአጋጣሚ ሁለት እህቶቻችን ብቻ ናቸው የቀሩት አንዷ በፈተና ምክንያት ያው ተማሪ ስለሆነች አንዷ ደግሞ ምክንያቱን አላቅም።

እንጂ ሁላችንም እህትማማቾች ነን። ስለዚህ እዚህ ጋር ተጠርተን ተወድሰን እኛም እየዘፈንን ነው፣ እነሱም እያወደሱ ነው። አረቄውን ለማግኘት እንግዲህ ስንት ነን መሰላችሁ? አምስት ነን። አምስታችንም አምስት ጠርሙስ አረቄና አንዳንድ ጩኮ ይዘናል። እንደምትመለከቱት እየጨፈርን ነው፣ እነሱም እያወደሱ ነው። ከዛ በኋላ እናስቀምጣለን

ካስቀመጥንላቸው በኋላ ይመርቁና ይበላሉ። ይሄ የመጨረሻ የሰርጉ ፕሮግራም ነው። እንግዲህ የሰርጉ ምሽት የመጨረሻ ፕሮግራም የሚባለው ይሄ ነው።

በባህላችን ማለት ነው። እና ከዛ በኋላ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ በማግስቱ የተደረገውን የተከናወነውን የሆነውን ነገር የማሳያችሁ ነው የሚሆነው። ይሄ የሰርጋችን የውሏችን ፕሮግራም እስችጋ ተጠናቋል ማለት ነው። ትንሽ ጭፈራውን አዳምጡትና እኔ ደግሞ በንጋታው የተደረገውን ፕሮግራም ደግሞ አሳያችኋለሁ።

እዚህ ጋር ደግሞ እንግዲህ በማግስቱ ነው። ልጅቷ ቡና ታፈላለች፣ የስም ማውጣት ፕሮግራም ይከናወናል። ከዚህ በኋላ የምታደርጋቸው ፕሮግራሞች አሉ። ሴቶች በዚህ ጋር፣ ወንዶች በዛጋ እንግዲህ የቡና ፕሮግራም ነበረ ጠዋት። ከዛ በኋላ ግን ራሷ የምታደርገው ፕሮግራም አለ፣ እሱንም አብረን የምናየው ይሆናል።

ማግስቱ ሙሽሪት ነች። ይሄ ደግሞ አንደኛ ሚዜዋ ነው። በእሱ አማካኝነት ወደ ውጭ ትወጣለች። ወደ ውጭ ወጣ ካሉት ከብቶች መካከል አንዱን መርጣ ልባ የወደደውን ትመታለች ማለት ነው። እንግዲህ ልባ የመረጠችው ማንኛዋ ነች እሷም አታውቅም። እኛ ነን እንግዲህ የመራናት እና

ልጁም መጥቷል። እሷም መታለች። እሷም አንድ ላም፣ ልጁ ደግሞ አንድ በሬ። እንደዛ ነው እንግዲህ በባህላችን ማለት ነው ነኝ ይሰጣቸዋል ማለት ነው የራሳቸው። ከዛም በኋላ ከብቷን ከመታች በኋላ በእንደዚህ አይነት ሁኔታ ሕፃን ልጅ ይፈለግና ሕፃን ልጅ ታቅፋ ወደ ቤቷ ትመጣለች ማለት ነው። ወደ ቤቷ ትመለሳለች ማለት ነው።

እንደምታዩት የእህታችን ልጅ እጻን ልጅ ነበረች፣ ወንድ ልጅ ነበረ። በወገብ ነው የሚታዘለው። ነገር ግን አንደኛ ወንድ ልጅም አልተገኘም። ሁለተኛ ደግሞ በወገብ ለማዘልም ልጅቷ ገና የሁለት ወር እጻን ልጅ ነች። ፀሐይም ስለነበረ ፕሮግራሙ የሚከናወነው ለሊት ነበረ። ነገር ግን በሚዜዎቹ አማካኝነት ሁሉም ስላልተሰባሰቡ ስለደከማቸው በዛ ምክንያት ነው እንግዲህ

ይሄ ወደ አራት ሰዓት አካባቢ ስለሆነ ነው። ይህንን ይመስላል እንግዲህ የተከበራችሁ ተመልካቾቻችን፣ እንግዲህ ከሀገር ሀገር ባህል ይለያያል። ታሪካችን፣ ማንነታችን፣ ልዩነታችን፣ ውበታችን ነው የምንለው ያንን ነው እንግዲህ፣ ከሀገር ሀገር ይለያያል። የተለያዩ ሀገራቶች የተለያዩ ባህልና ወቅት ታሪክ አላቸው እና እንግዲህ እኛ ጋም ደግሞ ይህንን ይመስላል። በአጭሩም ቢሆን ይህንን ይመስላል።

በጣም ደስ የሚል እጅግ በጣም አሪፍ ፕሮግራም ነበረ። ለዛም እንግዲህ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ውድ ተመልካቾቻችን እንግዲህ እናንተም ስለምትከታተሉኝ እጅግ በጣም አድርጌ ያመሰግናለሁ። ስለተከታተላችሁኝ አብራችሁኝ ስለነበራችሁ በጣም አድርጌ ነው የማመሰግነው። መልካም ቆይታ ይሁንላችሁ።